ቢዝነስ ለማጥናት አውሮፓና ሩቅ ምስራቅ ሀገር ድረስ ሄድን እንጂ የሸወደችን ትንሽ ነገር እንደሆነች መጀመሪያም እናውቃለን። ትልቅ ነገር አይደለም የጎደለን፣ በጣም ትንሽ ነገር ነች የጎደለችን። ያቺ ትንሽ ነገር ግን እንዳናገኛት በጣም ተሸውደናል። በጣም ነው የተሸወድነው። አንዳንድ ጊዜ የረጅም ዓመት መማራችን በትልልቅ ብር ስራ መጀመራችን ብዙ ገንዘብ ከፍለን ባህር ተሻግረን መሄዳችን ለራሱ ውስጣችን አጠገባችን ትንሽ ነገር እንደቀረን እንዳናውቅም እንዳንፈትሽም አድርጎናል። ሳይኮሎጂካሊ አደገኛ የተበላን ቁማር አለ። አሁን እሱን ነው ተመልሰን የምናይው። ጌሙ ምኑ ጋ ነው የተሸወርነው? አያችሁ፣ የተሸወርነው እዚህ ጋ ነው። በመቶ ብር ቢዝነስ ጀምራችሁ መቶ ፐርሰንት ነው ትርፉ ከተባላችሁ ሶስተኛው ወር ላይ ስንት ይሆናል ብትባሉ ምንድን ነው የምትሉት? ኦኬ ሶስተኛው ወር ላይ ሶስት መቶ ብር ነዋ